እና ስልኩ ተመልሶልኛል፣ ግን ፋይሉ ጠፍቶ ነው ስልኩን የተመለሰው። ምን ጥቅም አለው ታዲያ? እኔ ስልኩ ጠፍቶብኝ ፋይሉን ባገኝ ነበር ደስት። እና አንዳንዴ የሆነ የሚያሳብዳችሁ በህይወታችሁ ይከሰታል። ሰዎች አለ አድርጋችሁ ታልፋላችሁ። ሁለት ቀን ያለ ማቋረጥ አልቅሻለሁ። አይ እኔ እዚህ ስርኩ ያሉት ያው እንዲጠነክሩ፣ አይሽ እንዲህ በረቱ ያው በህይወታቸው ምን እንደሚገጥማቸው አታቁምና፣ እና ብርቱ መሆን አለባቸው። አንዳንዴ ያላሰባችሁት ነገር ሀፕን ያደርጋል። እሱ መበርታት ግድ ነው። እዚህ ምድር ላይ እናማርር ኖሮ እስከዚህ ሰዓት አንቆይም ነበር። ና አመስግን ነው። ወረቴ ሌለው ወረቴ ሌለ ፍቅር ሃምሳ አምስት በደረብ ጊዜ ነን የገዛሁት ቲቪ አርባ ብር በሚሸጥበት ጊዜ እኛ እኔት እንገዛ እንደነበረ በአርባ ሁለት ግን አሁንም አለ እኮ። ቆንጅት ቀረች። ቤተሰብ ቆንጅት እመጣለሁ ብላ አምነናት መኪና አሳፍረን ቤተሰቦቿ ጋር ልከናት ከደረሰች በኋላ አልመጣም አለችና፣ ታልፏል። ምንም ማድረግ አይቻልም። ምንም ማድረግ አንችልም። እንግዲህ እስቲ ሄሎ ስልኬን ፊልተሩ እኔ ያደለውም

አገባች እንዴ ሌላ ሰው ቤት ገብታለች ቤተሰብ ቆንጅት ሌላ ሰው ቤት ሄዳ ገብታለች አርባ ምንጭ ሌላ ሰው ቤት ሄዳ ገብታለች በጣም ነው እግዚአብሔርን ያዘንኩት በጣም በጣም ነው ያዘንኩት የሰው ልጅ ማመን በጣም ከባድ ነው እመቤቴ እመቤቴን ነው የምላችሁ ሰው ቤት ሄዳ ገብታለች በጣም ነው ማዝ ነው እግዚአብሔርን ዩቲዩባ በሶስት ቀን ውስጥ ነው አምሳ ሺህ ሰብስክራይብ፣ በሶስት ቪዲዮ ነው የሆነው። እግዚአብሔር በሚያውቀው ሲጀመር ደሞዟን አታስበውም። ከደሞዝ በላይ ደሞዟ ሲጀመር ቁጥር ውስጥ እኮ አይገባም። የኢትዮጵያ እንግዲህ ደሞዝ በጣም ትንሽ ነው፣ ግን ደግሞ ዩቲዩባ እንዲጠቅማት ብለን ዩቲዩብላ እንግዲህ ሀምሳ ሺህ ማለት የናንተን እናንተ ናችሁ። በሶስት ቪዲዮ እንግዲህ ሀምሳ ሺህ የሞላው እግዚአብሔር በሚያውቀው ግን ምን እንዳረግናት አናቅም። ከዚህ ስትሄድ እንደምትመለስ ነግራን ነበረ። ግን እዛ ደርሳ ቤተሰብ ጋር እንደገባች አልመጣም አለች። እኛ አዲስ አበባ እንደመጣን ሌላ ሰው ቤት መግባቷን መረጃው ደረሰን እና በጣም አዘንኩኝ። እግዚአብሔር ማን ነው የሚታመነው ታዲያ? በጣም አዘንኩኝ። እግዚአብሔርን ነው ምላችሁ፣ እመቤቴ ነው እመቤቴን ብዬ አሏሽም። እመቤቴ ቤት ውስጥ እንኳን ማለት ነው ያለን ፍቅርና መዋደድ አብረን እንብላለን። በአንድ ትሪ መቤት እግዚአብሔር በሚያውቀው እኛ ቤት ማለት ነው። ሁለት ቀን የቆየ ሰው ዘመድ ነው ቤተሰብ ነው። እግዚአብሔርን አንድ ቀንም አያስፈልግም። ማንኛውም ሰው ሆኖ እንጂ ለእኔ ማለት ነው እኔ እንደ ዘመዴ ነው ሁሉንም ሰው በቃ እኔ እንደ ቤተሰብ እንደራሴ አካል ከባባ አለኝም። በዚህ አጋጣሚ ለባባ የሆነ ነገር ይዤ ስገባ አንድ ላይ ነው በቃ እግዚአብሔር። ምክንያቱም እግዚአብሔር ምድር ላይ የሰውን ሳይሆን እግዚአብሔርን እግዚአብሔርን ነው ማስደሰት ያለባቸው፣ ምክንያቱም ከላይ ትጠየቃላችሁ መሞታችን ስለማይቀር እና በጣም ነው ያዘንኩት። እግዚአብሔር በሚያገ እግዚአብሔር ግን በቃ ምንም አላልንም። እግዚአብሔር አሁንም ጥሩ ነገር ያድርግላት። ግን ደግሞ እውነት ከዚህ በኋላ በተለይ ምንም አይነት በቃ ሰው ማስተን በቃ ቤት ማስገባት ከተቸጋገርንም አብረን እኔው ብዬን እያገዝኳት አብረን መቀጠል እንዳለብን የተረዳሁት ግን በቃ በጣም ነው ያዘንኩት። እግዚአብሔርን ሰው አምናችሁ አንዳንዴ እና መቤቴን እኔ እግዚአብሔርን ክፋት ኖሮብን ወይ መጥፎ መጥፎ ሰው ሆነን ቢሆን እኔ አይቆጨኝም። ግን ደግሞ በቃ ከልጄ አለ እያትም እግዚአብሔር በሚያውቀው መቴ ነው የምላቸው። ግን ደግሞ በቃ እንታደረጋለች ደግሞ ብዙ ስራ የለም። እግዚአብሔር አንድ ላይ አብረን ነው የምሰራው። ያል የተጋነነ ስራ ምናም የሚባልም ነገር የለም። ብቻ ምንም ማድረግ አይቻልም። እንግዲህ እናንተ አንዳንዴ መልካም ስትሆኑ ነገሮች ደግሞ በተቃራኒ ይሆናሉ፣ እና መተው ነው መተው ነው። እናንተ ብቻ ሰው አትክፉ፣ ሰው ይግፋችሁ፣ ግን ደግሞ ያ መገፋት ደግሞ ለመልካም ይሆንላችኋል። እና እኛ ምንም አንሆንም አንሞትም ምን አንልም፣ ግን በቃ ያሳዝናል እኔ አሁን ላይ ምንም አይነት እምነት ሰው ላይ እንዳይኖረኝ ነው ያደረገችው። በተለይ ቆንጅት እንዲህ ፊት ለፊት እያየች ነው የሸወደችን፣ ፊት ለፊት እና መለስ አለው ምናም ምናምን ምናም በቃ እግዚአብሔር እና ብቻ ከባድ ነው። እና አንዳንዴ ደግሞ ፈተና ደግሞ ማለት ነው የሆነ በቃ አንዳንዴ ነገሮች ሲዘበራረቅባቸው ሁሉም ነገር ነው የሚበላሽባቸው። የተረዳሁት ነገር ይሄ ነው፣ ከህይወት የተረዳሁት ነገር አንዳንዴ ፈተና ሲመጣ አንዴ ነው በቃ እግዚአብሔርን በጣም ብዙ ፈተና ተከታትሎ የመጣው ከዛ በኋላ ማለት ነው። በቃ ብቻ አንዳንዴ ሁሉም ነገር በቃ ግራ የሚገባቸው ታይም አለ። ውብዬ አሁን እርጉዝ ናት፣ እንግዲህ እየደረሰች ነው። ቆንጅት ብትኖር በጣም ለውብዬ ጥሩ ነው። በቃ ተላምደዋል። እንደ ልጅ ነው የምታያት ምናምን በቃ ውብዬ ደግሞ በጣም ልዩ ቦታ ነው ያላት። አሁን አርግዛ እንኳን ሙሉ ልብሶቿን ሰታታለች። እግዚአብሔርን እርጉስ ስለሆነች ልብሶቿ ሁሉ ውብዬ ሰፍተዋታል። ይህን እንኳን ምንም ምንም ብላ አልተናገረችም። በቃ ግን በቃ እርጉስ ስለሆነች ሙሉ በቃ እግዚአብሔር ተነስታ እኮ መልበስ ትችላል ሁሉን ልሱ አመጥ ደሞዝ እንደ ደሞዝ ጭራሽ ያለ ደሞዝ ነው። እኛ ያው የምትኖረው ደሞዝ የዩቲዩብም ገንዘብ ስላለ እግዚአብሔር ይመስገን፣ ደሞዝን እንደው አታስብም። በጣም አሪፍ ላይፍ ማለት ነው። እመቤቴ ግን በቃ እንግዲህ ምን ብዬ መናገር እንዳለብኝ አላውቅም። ከባድ ነው። እንግዲህ ያው አንድ አንድ ሺህ ብር እንሄዳ የምትቀጠረው አንድ ሺህ ብር እዚህ ግን መቶ ዶላር እንኳን ብትሰራ አስር ሺ ወደ አስራ አስር ሺ ወደ አስራ ትንቀይ ነው። ምን ሄዶ እንትኑ ቀይ ኔትወርኩ አሁን ተመልሰል አስገምቼው እዛ ላይ ነው ኔትወርኩ።